ገበሬው በተለይ ይሄ ጎጃም፣ ጎንደር፣ ወሎ፣ ሸዋ፣ ወለጋ አባይን የሚያካሉት ገበሬው ግን ግጥሞቹ በአብዛኛው የፍቅር ግጥሞቹ መሆኑ የያዘን እንጉርጉሮቹ ከአባይ ጋር የተያዙ ነው የነበሩት። አባይም ቢሞላ መሻገሪያው ሌላ አባይ ጉደል ብለው አለኝ በተሳስ የማን ሆድ ይችላል። እስከዚያው ድረስ ፍቅሩን ሲገልጽ አባይ ጉደል፣ ጉደል ቀጭን መንገድ አውጣ፣ የከፋው ወንድ ተሻግረው እንዲመጣ። ሲከፋው ደግሞ ይኸው እና ምሳሌው ከአባይ ጋር ነው። የሚምልበትም የአባይ ቆሌ ተጣለኝ ነው የሚለው። አባይ ይመለካሉ። አሁንም አባይ ዙሪያ ያሉ ነዋሪዎች በግ ሲያርዱለት፣ በሬ ሲያርዱለት፣ አረቂውን እየወሰዱ ሲያፈሱለት፣ ብር ሲጥሉለት ያለ ይመለክ ነበር። ግብጾች ሀፒ የሚባል አምላክ ነበረ፣ የአባይ አምላክ ሀፒ የሚባል እና ሀፒ አባይ ወንዝ ካፍስ ካፉ ከሞላ ሀፒ ግብፅን እየጎበኘ ነው ተብሎ ከፍተኛ የሆነ ጭፈራ ከፍተኛ ደስታ ያደርጉ ነበር አባይ ወደ ገርጁ ከገባ ደግሞ ወደ ጎርጁ ከገባ ወደዚህ ኢትዮጵያ ላይ ቀንሶ እና በሌሎች አፍሪካ ነጭ አባይ የሚባለው ተጣምሮ ነው የሚሄደው ቀንሶ ወደ ጎርጁ ከገባ ደግሞ ሀፒ ተኝቷልና እንዳትረብሹት ቀስ ብላችሁ ተላመዱ ነበር የሚባለው። እና ያን ያህል የነበረው በተለይ ግብፅ አካባቢ ግብፅን የማየት እድሉ ነበረኝ። ከአንደኛ ክፍል ጀምሮ ገና ከስር ጀምሮ ስለ አባይ እየተማሩ ነው የሚያድጉት። ጉዳይ ሚኒስትሩ የወቅቱ በጦር ኃይል ማንበርከክ አለብን፣ ግብፅ እኮ እንኳን ኢትዮጵያን አፍሪካን የሚያንበረክክ አቅም አላት ብሎ በድንፋታ ይነገራል። ካላዛር የሄዱ ፕሮፌሰር ነበሩ፣ የታወቁ ፕሮፌሰር። አላህ እንደናንተ ባሉ ልጆች እጅ ላይ ሀገሬን ጥሏት በማየቱ አዝናለሁ። ኢትዮጵያን አታውቋት። አላህ ጦርነት ሲያምረው ኢትዮጵያን ህዝብ ያስነሳል። ጉረት ጉንዳና ሐረር ላይ ታውቁታላችሁ እኮ የኢትዮጵያ ህዝብ ምን እንደሆነ በጥቂት ደቂቃዎች በጥቂት ሰዓታት ውስጥ እንደ አፈር መሬት አስግጦ አባቶቻችን አያቶቻችን እንዳባረሩ የኢትዮጵያ ህዝብ ለጦርነት የተሰራ ነው። አገሩን መጠበቅ አይደለም ያሰውን ግድብን ብትንቱን አውጥቶት እየጨፈረ መጥቶ እየጨፈረ ይመለሳል። ይልቅም ስትራቴጂችን መቀየር አለበት። በሁለት ነገሮች ላይ ተመስርተን ስትራቴጂያችን መንደፍ እንችላለን። አንደኛ የኢትዮጵያ ህዝቦች በሃይማኖት በጎሳ፣ በቋንቋ የተከፋፈሉ ናቸው ወይም የተለያዩ ናቸው። በዚህ ቀዳዳ በመግባት እርስ በርስ እንዲበላሉና እንዳይስማሙ አባይን የሚገነቡበት ጊዜም አቅምም እንዲያጡ ማድረግ። አንደኛ ይሄ ብዙ ገንዘብ የሚያስወጣን ከሆነ ደግሞና የማያዋጣን ከሆነ ኢትዮጵያ ለኢንቨስትመንት ዓለም አቀፍ በሮቿን ሁሉ ክፍት አድርጋለች ለዓለም አቀፍ ህብረተሰብ። ስለዚህ በኢንቨስተርስም ገብተን አሌክዛንድሪያ አካባቢ ይመረት የነበረውን በአጠቃላይ ግብጽ ውስጥ ይመረት የነበረውን ስንዴ ኢትዮጵያ ውስጥ አምርተን ወደ ሀገራችን ማስገባት ነው። ከዚህ ውጭ ጦርነት አይታሰብም ነው ያሉት። አንድ መሆን አለብን። አንድ ስንሆን ተሰሚነታችን ይጨምራል።